ወጣቱ መነኩሴ ከእጃቸው ሸክማቸውን ተቀበለ። ጥቂት እንደሄዱ እንዲህ አላቸው፣ አባ ያው እንደሚያውቁት እንደ መነኮሳት ስርዓት ጉዞ ስንጓዝ በጸሎት ከእግዚአብሔር ጋር መነጋገር ነው ያለብን አይደል? አላቸው ልክ ነው ልጄ አሉት። እንግዲያውስ ለሶስት ቀን አብረን ስንጓዝ እስክንድርያን እስክንደርስ አንዲትም ቃል አንነጋገር። ምናልባት በሶስቱ ቀን ጉዟችን ለማየት የሚከብድ ነገር እንኳን ሳደርግ ቢያዩኝ ላይናገሩኝ፣ ላይፈርዱብኝ፣ የዝምታ ቃል ኪዳኖ ላያፈርሱ ቃል ይግቡልኝ አላቸው።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 ውሃውን ሲሻገሩ ታዲያ ወጣቱ መነኩሴ በብር ሳህኑ ላይ ካማተበበት በኋላ ወደ ወንዙ ወረወረው። አባ ግራ ገባቸው። እንዲህ ብለው አልጎመጎም። እንዴት ያለ ነገር ነው? ሳህኑን የሰረቀው ሊወረውረው ነው? እዚ አይተውላቸውም። ዝምታቸውን ሊያፈርሱ አይችሉም እና ዝም አሉ። ሲመሽ ወደ አንድ ወጣት ባልና ሚስት ቤት ደረሱ። እንደ ቀኖች ወጣቶች እነዚህም በክብር እግር አጥበው አስተናገዷቸውና ማረፊያ ሰጧቸው። ባልና ሚስቱ የሁለት ወር ሕፃን ልጅ ነበራቸው። በጠዋት ሲነሱ ወላጆች ሳይነሱ ወጣቱ መነኩሴ ቀስ ብሎ ሄዶ የተኛውን ሕፃን ገደሉ። አባ ሊያስጥሉ ቢሉም አልቻሉም። እየጎተተ ይዟቸው ወጣ። ጌታ ሆይ ምን አይነት እርጉም ነው! ንጹህ ሕፃን ገደለው እኮ እያሉምባቸው ወረደ። ምንም እንኳን አንጀታቸው በሀዘን ቢኮማተርም በመሀል ላይ የገቡበትን አርምሞ አፍርሰው ከግዝት ላለመግባት አንዲት ቃል አልተናገሩ።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 እሳቸው ከህፃናቱ ጋር ሲነጋገሩ ወጣቱ መነኩሴ ደግሞ የሸምበቆን ቤት በእሳት እያያያዘ ነበር። ህፃናቱ ከሚነደው ቤት ሮጦ አመለጡ። ይህን ነፍሰ ገዳይ እስከመች ታገሰዋለሁ ሲሉ የቆዩት አባ እስክንድር ያደርሰዋል እና በምሬት መናገር ጀመሩ። እስኪ ንገረኝ፣ ከዚህ በኋላ ዝም ልልህ አልችልም። መልስልኝ፣ አንተ ሰው ነህ ወይ ሰይጣን? ምን ነው አባ፣ ምን አጠፋው አለ መነኩሴው። በዚህ ሶስት ቀን ውስጥ ምን ያላጠፋው ነገር አለ? በበረሃ አክብረው የተቀበሉልን ሰዎች የብር ሳህን ሰርቀ ወንዝ ውስጥ አልጨመርክም? እነርሱም መነኮሳት በቤታችን ተቀብለን ሰርቀውን ሄዱ እያሉ ይሆናል። ይህን መነኩሴው መለሰ፣ አባ ትልቅ ነገር እኮን ያደረግኩላቸው ያቀረቡልን የብር ሳህን ቅድመያታቸው ከጥንታዊ ቤተ መቅደስ የሰረቀው ሳህን የቅዱስ ቁርባን ማቅረቢያ ነበር። መላው ቤተሰብ ይህን ሳውቅ በዛ ቤት በብዙ ዘመን ሲቀባበሉት ነበር። በላዩ ላይ በላቲን ቋንቋ ይህ ጻሕል ለቅዱስ ኒቆላዎስ ቤተክርስቲያን የተሰጠ ነው የሚል ጽሁፍ አለበት። በዚህ ምክንያት ያንን ቅዱስ ነዋይ የሚጠቀሙ ሁሉ እስካልተመለሰ ድረስ በእግዚአብሔር ላይ ድፍረት ይሆንባቸዋል። የሞቱት ወላጆቻቸውም በዚያ ቅዱስ ነዋይ የተነሳ ነፍሳቸው ትታወካለች። እነዚያም ወጣቶች በጻሕሉ እኛን በማስተናገዳቸው ነፍሳቸው እንዳትጎዳ አዘንኩላቸው። ስለዚህ ሰረቅኳቸው። የሰረቅኩት ፈልጌ አይደለምና ውሃ ውስጥ ወረወርኩት። በማግስቱ የደብሩ ዘበኛ ሊታጠብ ወደ ውሃው ይመጣል።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 ጸሎቶን ሰምቶ እግዚአብሔር ያዩትን ሁሉ እንዳደርግና ፈቃዱን እንዳሳዮት ላከኝ አላቸው። ቅዱስ ኡራኤል ለእዝራ እንዲህ አለው፣ የምትፈርስ የምትበሰብስ አንተ የማይፈርስ የማይበሰብስ የሕያው እግዚአብሔር ፍርዱን ልትመረምር አትችልም። ዘፓትሪስቲክ ሄሪቴጅ ቡክቱ ላይ ያገኘሁት ይህን ታሪክ ትንሽ የሚመስለው ታሪክ በ1747 የተጻፈው የቮልቴር ዛዲግ ላይ የታሪኩ ሞራል ደስ ቢለኝም የዞር አስትራኒዝም ነበርና ለቤተክርስቲያን አይሆንም ብዬ ትቼው ነበር። ለካ ታሪክ አስቀድሞ በመነኮሳት ታሪክ የተመዘገበና በዚህ መልኩ እስከ አራተኛው እስከ አምስተኛው ክፍለ ዘመን በወርቃማ የመንኩስና ታሪኮች ውስጥ ተመዝግቡ አገኘሁት። ባየነው በምናየው ሁሉ እንዳሻን የእግዚአብሔርን ፍርድ በምንደመድምበትና በምናብራራበት በዚህ የደፋር ዘመን እንዲያሉ ታሪኮች ልጓም ቢሆኑን በሚል ተርጉሚዋል። ልልታ ቢፈርስ ያሪኮ ጠላት ቢወድቅ ተማርኮ፣ ቢሰጠለኛ ከተማው የሆነ ሁሉ ባንተ ነው የሆነ ሁሉ ባንተ ነው።